ሰላምታችን በያላችሁበት ይድረስ ብለናል ተመልካቾቻችን። ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓት የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ ነኝ፣ አብራችሁን ቆዩ። የማህበረሰቡን ሰላምና አንድነት በማጠናከር አጣየንና አካባቢውን መልሶ ለማልማት የክልሉ መንግሥት በትኩረት እንደሚሰራ በምክትል ርዕሰ መስተዳድር ማድረግ የከተሞች ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድ መሀመድ ገለጹ። የአጣዬ የኤፍራታ ግድም የሰንበቴ ከተማና የጅሌ ጥሙጋ ወረዳ ነዋሪዎች በወቅታዊ የሰላምና የልማት ጉዳዮች ላይ በአጣዬ ከተማ ውይይት አካሂደዋል። ዘገባው የባለአለምዬ ነው እንደሚከተለው ይቀርባል። አጣዬ ኤፍራታና ግድም ሰንበቴና በዙሪያ ያሉ አካባቢዎች በአማራ ክልል ከፍተኛ የመልማት አቅም ያላቸው አካባቢዎች ከመሆናቸውም በላይ የአማራና ኦሮሞ ሕዝብ ተዋዶና ተፋቅሮ ለዘመናት የኖሩባቸው አካባቢዎች ናቸው። እነዚህ አካባቢዎች ባለፉት አምስት ዓመታት በነበረው ግጭት ልማትና ሰላም ርቋቸው ለተለያዩ ችግሮች ተዳርገው የቆዩ ቢሆንም አሁን ላይ መንግስትና ማህበረሰቡ በሰሩት ስራ አካባቢው ወደ ሰላምና ልማት እየተመለሰ መሆኑን ነዋሪዎች ገልጸዋል። ዘረኝነት እንደ ሙያሌ ተፈንቅሎ ይጣላል፣ ወደፊትም እንጥለዋለን። የሞተ ሰው መጥቶ ዘመድ ላይ ሆነን ያለ ነው። ተስማምተን እንደዚህ እንዳማረብን እስቲ ደስ ስንል ስናምር ስናስቀና አንድነታችንን እንቀጥል። ድምፅ ትተን የሰርግን ድምፅ እየሰማን ነው። ሰርግ እየተሰረገ ነው በከተማችን ውስጥ። እግዚአብሔር ይመስገን። ስድስት ዓመት አምስት ዓመት የያዘለ መሬት ብዙዎቹ ከመቶ ሰባ አምስቱ ታርሷ ትቂት ነው የቀረው ተከባብረን ተፋቅረን ለወደፊትም እንዲሁ ሰላሙ እንዲቀጥልና የዞኑም አመራሮች ወረዳዎቹም ይሄን አጠናክራችሁ ያሉ መሬቶች፣ ልማቶች እንዲቀጥሉ። አሁን የሕዝባችን ጥያቄ ምንድን ነው? ስለ ውሃ፣ ስለ መንገድ ስለሆነ እና ስለ ኢኮኖሚ የሕዝባችን ችግር ወድማለች፣ ጠፍታለች ለ17 ጊዜና ለ18 ጊዜ። ስለዚህ አሁን ይችን ሀገር ምን እናደርጋል? ተህዝቡ ምን ይጠብቃል? ተመራሩ ምን ይጠብቃል? ተክልሉስ ምን ይጠብቃል? ተፌደራሉስ ምን ይጠብቃል ተብሎ ወደ ሰላማችንን አንደኛው ሰላሙ ነው። ሁላችንም በውስጣችን ያሉትን ይህንን ጥቁር መጋረጃ ወይንም አስተሳሰባችን ወረዱትን ሁላችንም ማውገዝ አለብን። ማውገዝ ከቤት አንስቶ ተውጭ ድረስ ማውገዝ አለብን። አይጠቅመንም። የኦሮሞ ብሔረሰብ አስተዳዳሪ አቶ አህመድ አሊና የሰሜን ሸዋ ዞን አስተዳዳሪ አቶ መካሻ አለማየሁ በአጎራባች ወረዳዎችና ከተሞች የሚኖሩ ማህበረሰቦችን አንድነትና አብሮነት የሚያጠናክሩ የሰላምና የልማት ስራዎች በትኩረት እንደሚሰሩ ገልጸው ለዚህም ማህበረሰቡ ድጋፉን አጠናክሮ እንዲቀጥል ጥሪ አቅርበዋል። ዋናው ሰላሙን የሚያጸናው መንግስት በሚያስተባብረው ማህበረሰቡ በባለቤትነት ሲሳተፍ ብቻ ነው። ስለዚህ የሰላሙ ባለቤት ህዝብ ነው። ስለዚህ አሁን የመጣነውን ጉዞ ዘላቂ የምናደርገው አሁን የመጣውን አንጻራዊ ሰላም እጅግ አስተማማኝና ዘላቂ የምናደርገው ህዝባችን ባለቤት ሲሆን ብቻ ነው። ስለዚህ ውድ የምናከብራቸው ህዝቦቻችን ከየትኛው ቀጠና ያለው ከመሀላችን የገባውን ሰንኮፍ ነቅለን፣ ቅንቅኑን ነቅለን ማህበረሰባችን ወደ አንድነትና ወደ አብሮነት በሚያመጡ ጉዳዮች ላይ በጋራ ቁመን መስራት ይጠበቅብናል። ሁለቱ ዞን ኦሮሞ ብሔረሰብ ዞንና ሰሜን ሸዋ በዚህ ደረጃ ተሳስረን ስለሰራ ነው የእናንተ ሰላም ትንሽ በጭላንጭል ደረጃ እየመጣ ያለው መዳኛችን አብሮነት ነው፣ ወንድማማችነት ነው። አብረን ይህን ቀጣና ከጽንፈኝነት አላቅ ቀን ወደ ተሟላ ልማት እናስገባለን ማለት ነው የምፈልገው በምክትል ርዕሰ መስተዳድር ማድረግ የከተሞች ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድ መሀመድ አጣዬና አካባቢውን መልሶ ከማቋቋምና ከመገንባት ባሻገር ባለው ጸጋ ልክ እንዲለማ የክልሉ መንግስት አስፈላጊውን ድጋፍ ያደርጋል ብለዋል። ከልማት ጋር የተነሱ ነች ትክክለኛ ጥያቄዎች አጣዬና አካባቢው ትልልቅ ኢንዱስትሪዎችን ማስተናገድ የሚችል ምክንያቱም አትክልትና ፍራፍሬ በጣም የሚመረትበት አካባቢ ነው። የአግሮ ፕሮሲንግ ማቀነባበሪያ ኢንዱስትሪዎች ያስፈልጋሉ። የወደሙም አሉ። ሊመጡ የነበሩ ብዙ ባለሀብቶች በሰላሙ ችግር ተመልሰው ሄደዋል። ሶ እንዲመጡ አሁንም እኛ ሎቢ ማድረጋችን እንቀጥላለን። ግን ከአካባቢው ባለሀብት አሁንም መጥቶ የአግሮ ፕሮሲንግ ማቀነባበሪያ ኢንዱስትሪ ማድረግ ይፈልጋለሁ የሚል ካለ ይምጣ፣ ዶክመንቱን ይላል በአንድ ቀን እኛ አጽድቅ ቀን እንልካለን ከክልል በኩል። ከዛ አስፈላጊውን ድግፍ ማድረግ ያለብን እንድጋ ለማመቻቸት እንሰራለን ማለት ነው። የማቀነባበሪያ ፋብሪካ ጋር ያለውን በዚህ እንሰራለን። እናንተም ሙሰጥ አሳይመንቱን እኛም ቶሎ ምላሽ እንሰራለን። የከተማ እድገት ጋር ተያይዞ የተነሱ ጥያቄዎች አሉ። አጣዬ ትልቅ ከተማ ነው፣ አሁንም ወደፊትም ትልቅ የሚሆን ነው። ሰንበቴ ትልቅ ከተማ ነው። ትልቅ የሚሆኑ ከተሞች ናቸው እነዚህ ስለዚህ አጣዬ የከተማን እድገት መሰረት ያደረጉ የሚነሱ የተለያዩ ጉዳዮች ይሄንን በቀጣይ ድጋፍ የሚሰጥ ስቲም እንልካለን ከዞን ከክልል። አብሮነትና አንድነት የአካባቢው መገለጫ ነው ያሉት ኃላፊው ይህን የጠነከረ ሴት ለመሸርሸር የሚሰሩ ኃይሎችን ለመከላከል ሁሉም አካላት የድርሻውን መወጣት እንዳለበት አሳስበዋል። ጽንፈኝነትና ጥላቻ እየነቀላችሁ ነው፣ ጥሩ ላይ ናችሁ። አሁንም ንቀሩ፣ በደንብ አሁንም ውስጥ ያለውን ምክሩ እኛ ስራ እየሰራን ነው። ከመከላከያ ጋር ሆነን ከክልላችን ጸጥታ መዋቅር ጋር ሆነን እንደ ክልል እየሰራን ነው። መከላከያ መደገፍ፣ ጸጥታ መዋቅሩን ደጀን መሆን፣ መረጃ መስጠት፣ በስንቅ መደገፍ፣ በሞራል መደገፍ ከናንተ ከህዝብ የሚጠበቅ ነው። ሰው የጀመራችሁትን ድጋፍ ይሄ አጠናክራችሁ ጨርሰናል ተብሎ የሚቆም ስራ አይደለም። ማለት አጠናክራችሁ እንድትቀጥሉ አደራ አላለሁ። ሰላም የልማት አንዱ አካል በመሆኑ ለሰላም መስፈን የድርሻቸውን እንደሚወጡ የኦሮሞ ብሔረሰብ አስተዳደር የመንግስት ሰራተኞች ተናገሩም የጥፋት እጆችና መዘዞቹ በሚል መሪ መልእክት ከአጠቃላይ የመንግስት ሰራተኞች ጋር በሰላምና ልማት ዙሪያ በከሚሴ ከተማ ውይይት ተካሂዷል። መረጃውን ያደረሰን የኦሮሞ ብሔረሰብ አስተዳደር የመንግስት ኮሚኒኬሽን ነው። ደረጀ ደርበው ያቀርበዋል። በኦሮሞ ብሔረሰብ አስተዳደር የጥፋት እጆችና መዘዞቹ በሚል መሪ ቃል ከዞን የመንግስት ሰራተኞች ጋር በሰላም እና በልማት ዙሪያ ውይይት ተካሂዷል። በክልሉ በተከሰተው የሰላም ችግር ምክንያት በርካታ ትምህርት ቤቶች በመዘጋታቸው ቁጥራቸው ቀላል የማይባሉ ተማሪዎች ከትምህርት ገበታ ውጭ መሆናቸውን የውይይቱ ተሳታፊ የመንግስት ሰራተኞች አንስተዋል። የሰላም ችግሩ መከናወን የሚገባቸው የልማት ተግባራት በታቀደላቸው ልክ እንዳይከናወኑ ከማድረጉም ባሻገር የበርካታ ንጹሐንን ሕይወት የቀጠፈ እንደሆነም አንስተዋል። ስለሆነም በክልሉ ሰላም ሰፍኖ ዜጎች በሰላም ወጥተው መግባት እንዲችሉና ማህበራዊና ኢኮኖሚያዊ ተግባራት በታቀደው ልክና ጊዜ ይከናወኑ ዘንድ የመንግስት ሰራተኞች የሰላሙ ባለቤት ሊሆኑ ይገባል ብለዋል። ሰላምን የሚያደፈርሱ ሰላም ላይ ችግር የሚጥሉ ለሰላም ጠንቅ የሚሆኑ ጉዳዮች አምሮ መጽሐፍ አለበት። ከሰላም ጎን ነው መሰለፍ ያለበት። የሰላም መሳሪያ መሆን አለበት ለሰላም መከፈል አለበት ሁሉ መከፈል አለበት ነው። አንደኛ የህዝብ አገልጋይ ነን፣ ማገልገልም የሚገባል ህዝባችንን ነው። ህዝባችንን ደግሞ ማገልገል የምንችለው አካባቢያችን ሰላም ሲሆን ነው። ከዚህ አንጻር የመንግስት ሰራተኛው የሰላም ባለቤት መሆን መቻል አለበት። ከመንግስት አካል ጎን በመሰለፍ ቢያንስ ሰላም የሚመጣበት ሁኔታ መስራት አለበት። ችግሮችን እየቀረፈ እያስተማረ ትክክለኛውን መንገድ እያስተዘ መሄድ ከቻለ የግድ ሌሎቹም እንግዲህ በየቦታው የቦታው ትግል ይዘናል አላማ አለን የሚሉ አካላት ወደ መድረክ እንዲመጡ በር ይከፍታል እና ተጽዕኖ መፍጠር ይችላል እና ያንን ቢያደርግ የበለጠ ይጠቅማል የሚል ሀሳብ ነው ያለ መንግስት ችግሮችን በውይይት ለመፍታት የሚያደርገውን ጥረት አጠናክሮ መቀጠል አለበት ያሉት አስተያየት ሰጪዎቹ ከዚህ ጎን ለጎን የህግ የበላይነትን እንዲያስከብርም ጠይቀዋል። በስህተት በሌላው አካል ተደናግሮ የተሳሳተ መንገድ የተከተለም አካል ይኖራል እና ከዚህ አንጻር አሁንም መንግስት ማድረግ የሚገባው አንደኛ የሰላም ጥሪው መከናወን መቻል አለበት። ከሰላም ጥሪው ጎን ለጎን ግን ሰላም መስፈን አለበት። ልማት መረጋገጥ አለበት። ሀገራችን ማደግ አለባት። ከዚህ አንጻር የሕግ የበላይነትን መከበር አለበት። አሁንም ተስፋ ሳይቆጥ የሰላም ጥሩን የበለጠ ማጠናከር መቻል አለበት። እነዛም ደግሞ የፈተራጃ ሀሳብ ካላቸው ጥያቄ ካላቸው ጥያቄያቸውን አደራጅቶ አሰባስበ ወደ ህዝብ ነው ወደ ፈራጁ ህዝብ ይዞ መምጣት አለበት የሚፈርዱ ህዝብ ነው መሆን አለበት ብለን ነው የምናስቡ ስለዚህ ይህንን ይህን ምቹ ሁኔታ መፍጠት ከማንኛውም አካባቢ ይጠበቃል የሚል ሀሳብ ነው መድረኩ መንግስት ሰራተኛው ለሰላም የበኩሉን ድርሻ እንደሚወጣ መግባባት የተደረሰበት ነው ያሉት ደግሞ የኦሮሞ ብሔረሰብ አስተዳደር ብልጽግና ፓርቲ ፖለቲካ ዘርፍ ኃላፊ አቶ ጀማል አሊ ናቸው አሁንም ህዝቡ ሰላማዊ ህይወትን እንዲኖር ከማድረግ አንፃር መስራት እንዳለበት አደራ ያሉበት ነው። ምክንያቱም የአጠቃላይ በአጠቃላይ ህብረተሰቡ መታወክ የመንግስት ሰራተኛውም እንትን አለው በራሱ ድርሻ መንግስት ሰራተኛውም ላይ የራሱ የሆነ አስተዋጽኦ ስለሚያበረክት ጉዳቱ። ከዚህ አንፃር መንግስት ሰራተኛው የራሱን አስተዋጽኦ እንደሚያበረክት እንደሚያወግዝም ጭምር የነገረንበት መድረክ ነው እና በመድረኩ ከአራት መቶ በላይ የመንግስት ሰራተኞች ተሳታፊ ሆነዋል የበጋ መስኖ ስንዴን በኩታ ገጠም በማልማታቸው ተጠቃሚ ሆነናል ላሉ በደቡብ ወሎ ዞን የተሁለደሬ ወረዳ አርሶ አደሮች በወረዳው 2500 ሄክታር መሬት በበጋ መስኖ ስንዴ መሸፈኑንና የተሻለ ምርት እንደሚጠበቅ የወረዳው ግብርና ጽህፈት ቤት አስታውቋል ሰላሀዲን ሰይድ ተጨማሪ ዘገባ አለው ከቅርብ ዓመታት ወዲህ የምግብ ዋስትናን ለማረጋገጥና ለውጭ ገበያ ለማቅረብ በበጋ መስኖ ስንዴ በስፋት እየተመረተ ነው። የዚህ ተግባር ማሳያ የሆነው በደቡብ ወሎ ዞን ተሁለደሬ ወረዳ የበጋ መስኖ ስንዴ ምርት እየተሰበሰበ ይገኛል። በወረዳው የ018 ገደራ ቀበሌ አርሶ አደሮች በአካባቢያቸው የሚገኘውን የአርዲቦ ሐይቅን በመጠቀም የበጋ መስኖ ስንዴ ማምረታቸውን ለአሚኮ ተናግረዋል። በተለይም ስንዴን በኩታ ገጥም መዝራታቸው ምርትን ከብክነት ለመታደግ እና የተሻለ ምርት ለማግኘት እንዳስቻላቸውም አደሮቹ ያስረዳሉ። ተማንኛውም ተባይ ለመከላከል ማህበረሰቡ በአንድ ላይ ተሰባስቡ በኩታ ገጠም መስራቱ ትልቅ ጠቀሜታ ነው ያለው፣ በጣም ትልቅ ጠቀሜታ ምክንያቱም በአሁኑ ሰዓት ማዚያ ተሞክሮ የማይታወቅ ነበር። የስንዴ ምርት መያት ማለት በጣም ከባድ ነው፣ ግን ይሄን ለማገኘት ከፍተኛ ችግር ነበር። ዘንጋሪያ እንኳ በማዚያ ሲዘራ ወፉ በምንም ተአምር ተዘልቆ ሊጠበቅ የማይችልም ነበር። በአንድ ላይ በመሆኑ ይኸው ስንዴ ምርት አምርተን የወዲው ቂያ ላይ ገብተናል በኩታ ገጠም መስራቱ በጣም ተጠቃሚነትን ያመጣል ነው የምለው። በኩታ ገጠም ለምሳሌ ለመስራት አንደኛ በአራዊት ለምሳሌ እንዳይበላ አንድ ላይ ለምሳሌ ስንዘራው አዋፎችንም ለመቆጣጠርም ሆነ በማንኛውም ደግሞ በሚከሰቱ ክስተቶች ለምሳሌ የሆነ በሽታ ምናምን ሲከሰት ማንኛውንም ግብዓቶችን በመጠቀም የተለያዩ ርጭቶችን በመርጨት ለዛ አይነት በጣም ወሳኝ ነው፣ ጠቃሚ ነው። በተሁለደሬ ወረዳ የ ዜሮ አስራ ስምንት ቀበሌ ግብርና ልማት ጽህፈት ቤት ኃላፊ መኮንን ገብሬ በአካባቢው የሚገኘው የአርዲቦ ሀይቅን በመጠቀም አርሶ አደሩ ምርትና ምርታማነቱን እንዲያሳድግ አይነተኛ ሚና እንዳለውና ከፍተኛ ምርትም እየተገኘ መሆኑን ገልጸዋል። አርሶ አደራችን ምርትና ምርታማነትን ለመጨመር ትልቁ ሚናም ጫወተው የእርሻ ድግግሞሽን ተጠቅመን የተፈጥሮ ጽጋ አርዲቦ ባህርን በመጠቀም ወሰን ነው አሁን በምርት ሪከርድ አርባ ስምንት ኩንታል ፐር ሄክታር አግኝተናል። በ2017 የምርት ዘመን ከ2500 ሄክታር በላይ በበጋ መስኖ ስንዴ መሸፈኑን የገለጹት የተኮለደሬ ወረዳ ግብርና ጽህፈት ቤት ምክትል ኃላፊ ዳንኤል ወልደ ሚካኤል ለአርሶአደሩ አደሩ የምርት ማሳደጊያ ግብዓቶች ድጋፍ መደረጉን ጠቁሟል። ሰብሉ ከእርሻ ጀምሮ ያሉትን ነገሮች በተሻለ ደረጃ ስለተሰራ በዚህ ዓመት እየተሰበሰቡ ያሉ ሰብሎች አሁን አርሶ አደራችን እየወቃ ያለበት ሁኔታ ነው ያለው ግብርና በዚህ ዓመት የተሻሉ ድጋፎችን አድርጓል። አርሶ አደሩ የምርጥ ዘር እንዲያገኝ ማዳበሪያ እንዲያገኝ፣ ሌሎችም አስፈላጊ የሆኑ ሙያዊ ድጋፎችን በተደጋጋሚ በመስክ ድረስ በመገኘት ድጋፍ በማድረጋችን ያው ዛሬ ለምታዩት ውጤት እየበቃበት ሁኔታ ነው ያለው። እሱም ከተደረገ በኋላ አሁን የሚጠበቀው ወደ መቶ ሀያ ሶስት ሺህ ስምንት መቶ አርባ ኩንታል እንደ ወረዳ ምርት እናገኛለን ብለን እንጠብቃለን አርሶ አደሩ የመስኖ አማራጭ እንዲጠቀም የተለያዩ ስራዎችን እየተሰራ ስለመሆኑም አቶ ዳንኤል ተናግረዋል። ይህ ማህበረሰብ አንድ የ ብቻ ማምረት ሳይሆን ሁለት ሶስት ጊዜ የተሻሉ ግብዓቶችን ቴክኖሎጂዎችን በመጠቀም ምርትና ማርታማነትን ማሳደግ ላይ ትኩረት አድርጎ እንዲሰራ እኛም እንደ ጽህፈት ቤት ከፍተኛ ርብርብ እያደረግን እየሰራን ያለንበት ሁኔታ ነው ያለው። የተከበራችሁ ተመልካቾቻችን ከአሚኮ ደሴ ስቱዲዮ ለሰዓቱ የያዝናቸው ዜናዎቻችን የእስካሁኖቹ ነበሩ። ከዜናዎቹ ጋር ተመስገነ ሰፋ አብሬያችሁ ቆይታ አደረግኩኝ። ስለተከታተላችሁን እናመሰግናለን። በያላችሁበት መልካም ጊዜ